የእኛና የእናንተ ኢየሱስ የተለያየ መሆኑን በዚህ አጋጣሚ ስለነገራችሁን እጅግ እናመሰግናለን። ምዕመናንም የእነሱ ኢየሱስ በቀጠና በዞን በወረዳ የተከለለ እንደሆነ በአጓቡ ተደርሳችሁ ከእንዲህ ያለው ኢየሱስ መሄድ ምን ያደርጋል? ይሄ ዘረኝነት መስበኪያ ነው። የእኛ ኢየሱስ የፕሮቴስታንት ምንድን ነው ዘመን እያየ እንደ ሰሜኑ አንገት ቀብሮ ዘመን እያየ ደግሞ እንደ ደቡቡ ተንጠራርቶ ይመጣል ማለት ነው። የእኛ ኢየሱስ ግን ዓለምን የፈጠረ ዓለምን የሚገዛ ሁሉ ከእርሱ ሁሉ በእርሱና ሁሉ ለእርሱ የሆነ ጌታ ነው። የእኛ ኢየሱስ ለትወና ይመጡ ይኖራሉ። ነጠላ አድርገው መስቀል ማተብ አድርገው በገንዘብ ምክንያት የሚወስዷቸው ምናን አሉ በቋሚነት ከሁለት ሺህ በላይ የሚሆኑ ምናን በየወሩ ሁለት ሺህ እና ከዚያ በላይ ቅንጨ፣ ስንዴ እና ዘይት የተሰጣቸው በዛች የተሳበቡ ቸርች እንዲሄዱ እየተደረጉ በስምዐ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሉዚያዊት ሰዎች ባህያሉ በሉዚያዊ ስም እንደምንሰነበታችሁ አሜን። በምረቶችነት የሚጠብቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ እንግዲህ ያው ሰሞኑን እንደምንሰማው ሰሜኑን ለኢየሱስ በሚል በጎንደር አካባቢ በነበሩ ጉባኤዎች ብዙ ምዕመናን የመደናገርም ነገር ይታያል። አንዳንዶች ተስፋ የመቁረጥ የመበሳጨትም፣ ሌላም ሌላም ነገሮች ይታያሉ እና ይህንን ግልጽ ማድረግ ያስፈልጋል። በዚህ ጉዳይ ጥቂት ሀሳብ ለመስጠት ነው። የምትቆጩም የምትበሳጩም፣ እሷም የምትቆርጡ ምንም ያልመሰላችሁም፣ እስኪ በጋራ ጉዳዩ ምን ይመስላል የሚለውን እንየው። በመጀመሪያ መሪ ቃሉ ፍጹም ስህተት ነው። ያው ሰዎቹ ሃይማኖታቸው ያልተስተካከለ ስለሆነ በመሪ ቃላቸውም ቢሳሳቱ ምንም አይገርመንም። ለኢየሱስ ሰሜኑ ብቻ ሳይሆን መጽሐፍ እንደሚል ምድርና መላዋ የእግዚአብሔር ናት። ለእግዚአብሔር ምድር በምልዓ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ፣ ምድር መላዋ የእግዚአብሔር ናት፣ ዓለምና በውስጡ ያሉት ሁሉ የእግዚአብሔር ናቸው ይላል መዝሙር 23 ወይም በቅንፍ 24 ከቁጥር 1 ጀምሮ ምድርና መላዋ በዓለም ውስጥ ያሉት ሁሉ የእግዚአብሔር ናቸው ይላል። ለእግዚአብሔር ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ተብሎ አይከፈልበትም። ሁሉም የእግዚአብሔር ነው። ያመነ ቢኖርም ባይኖርም ዓለማት በሙሉ የእግዚአብሔር ናቸው። መጀመሪያ ይህንን ስለማይረዱ ኢየሱስ ክርስቶስንም ቅዱስ ጳውሎስ እንዳለው ሮሜ መልእክቱ ምዕራፍ 11 ቁጥር 36 ላይ ስለ ኢየሱስ ክርስቶስ ሲገልጽ ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱም ለዘላለም ክብር ይሁን አሜን ይላል ቅዱስ ጳውሎስ። ሁሉ ከእርሱ ማለት ከእርሱ የተገኘ ነው። ዓለሙ በሙሉ ሰሜኑም፣ ደቡቡም፣ ምስራቁም፣ ምዕራቡም በእርሱ ይላል። በእርሱ የተፈጠረ ማለት ነው። ለእርሱ ማለት እርሱን ለማገልገል የተፈጠረ ማለት ነው እና እንዲህ በሆነበት ሰሜኑን ለኢየሱስ፣ ደቡቡን ለኢየሱስ፣ ምስራቁን ለገሌ ብሎ ለእግዚአብሔር ዓለም አይከፈልበትም። የመጀመሪያው ጉዳይ ለማንኛውም ግን ይህንን ስያሜ ይዘው ይህንን የማስኮብለል ጉዞ በዚህ መንገድ ሰይመው ለመንቀሳቀስ ምንድነው ያበቃቸው የሚለውን ነገር ማየት ጥሩ ነው። ጎንደር ላይ ማድረግስ ለምን አስፈለገ? አልፈው ጎንደር ላይ እንዴት አደረጉት የሚለው የራሱ የሆነ ምክንያት አለው። ዓላማው ምን እንደሆነ ውጤቱ ጎንደር ላይ የተከሰሱት ነገሮች እንዴት እንደዛ ሊሆኑ ቻሉ የሚሉት የራሳቸው ምስጢር አላቸው። የራሳቸው ጥንተ ታሪክ አላቸው። እነሱን በደንብ እናያለን። ከዛ በፊት ግን እንደው አጠቃላይ እነዚህ ሰዎች ወደ ኢትዮጵያ ሲመጡ ይፈጽሙት የነበሩት ነገሮች በጥቂቱ ጠቆማ አድርጎ ለማለፍ እንግዲህ ተሐድሶ አስተምሮ ወደ ኢትዮጵያ ሲገባ በምዕራ በምስራቁ የኢትዮጵያ ክፍል ገብቷል። በትግራይ አካባቢ በተለይ በሰሜኑ ማለት ነው። በደቡብና በደቡብ ምዕራብም የገቡ አሉ። ሁለቱም አካላት የተለያየ አቋምና አካሄድ ነበራቸው። በሰሜኑ በኩል የመጡት እነ ሳሙኤል ጎባት ሰሜኑ ከኤርትራ ጀምሮ፣ ትግራይ፣ ይሄ አማራ ክልል ኦርቶዶክሳዊነቱ የጠነከረ አብዛኛው ኦልሞስት መቶ ፐርሰንት ባይባልም 99 ፐርሰንት የሚሆነው ኦርቶዶክሳዊ ስለሆነ ይከተሉት የነበረው አቋም የደቡብ ምዕራቦቹ እነ ክራፍ እና እነ ዘንበር ከሚከተሉት ይለይ ነበረ። የምስራቆቹ ሕዝቡን ሳያስቀይሙ አክብረው መምህራኑን አክብረው ሲጠይቁም ሲጠየቁም በጣም በጣም በጥንቃቄ አድርገው ልክ ካቶሊኮቹ ቀድሞ መጥተው በግዝ እየቀደሱ የኦርቶዶክስ ካህናትን ኑቀድሱልን እያሉ ሲጠቀሙ እንደነበረው ፕሮቴስታንቶቹም የህዝቡን ባህል ስርዓት አክብረው ውስጥ ለውስጥ ግን ያው ክህደታቸውን ያስተምራሉ። ውስጥ ለውስጥ ክህደታቸውን ያስተምራሉ። ከላይ ከላይ ግን የህዝቡን ባህል ልማድ፣ የቤተክርስቲያኗንም ስርዓታት አንዳንድ ቦታ ላይ ጠበቅን በማለት ነበር ይንቀሳቀሱ የነበሩት የሰሜኖቹ። በዚህ መንገድ ግን ያው በርካታ ካህናትን ጭምር ወስደዋል። እንኳን ምመናንን በርካታ ካህናትን ጭምር ቀድመው የገቡ ቀድመው የሚጠለፉ ብዙ አይነት ሰዎች አሉ። እንግዲህ ሁሉ ሰው አንድ አይነት አይደለም። ቀድሞ የሚጠለፍ ሰው አለ፣ ዘግቶ የሚጠለፍ ሰው አለ። ቀድመው የተጠለፉ ብዙ ከምመናንም ከካህናትም ነበሩ። መጽሐፍ ቅዱስን በትግርኛ የተረጎሙትን የመጀመሪያውን የትግርኛ ትርጉም የተረጎሙትን ሰው ጨምሮ ብዙ ሰዎች ተወስደዋል። በደቡብ በኩል ያሉት ከዚህ የተለዩ ነበሩ። እዚህ አካባቢ ኦርቶዶክሳዊ ቁጥሩ ሳሳ ብሎ ሲያገኙት ከምንድን ነው የጀመሩት? ከመንቀፍ፣ ከዘረኝነት፣ ከመከፋፈል ነው የጀመሩት። እንደውም ክርስቶስንና ኦርቶዶክሳዊነትን የዚህ በእነሱ አባባል ሴማውያን ተብለው የሚጠሩት በእነሱ አባባል ነው። በእርግጥ አሁን ሴም፣ ካም ያፌት ያልተቀላቀለበት ዓለም የለም። ንጹህ ሴማዊ ንጹህ ካማዊ የለም ወይም ንጹህ ኩሽቲክ ንጹህ ሴሜቲክ የሚባል የለም። እንደው ይህንን ተጠቅመንበት እንለያይበት ካላል መስተቀር ኩሽቲኩ ከሴሜቲኩ ሴሜቲኩ ኩሽቲኩ ተቀላቅሏል፣ ደሙም ተቀላቅሏል። ነገር ግን እነሱ ይለያይተው በተለይ አማራውና ትግራይውን አካባቢ እንደ ሴሜቲክ የሚቆጥሩትን እነሱ እየነቀፉ ባህሉን እየነቀፉ ጭቆና እንዳደረገ እየነገሩ ዘረኝነትን እየነገሩ ሰው እያስጠሉ እየጠሉ የእኛና የእናንተ ኢየሱስ የተለያየ መሆኑን በዚህ አጋጣሚ ስለነገራችሁን እጅግ እናመሰግናለን። ምዕመናንም የእነሱ ኢየሱስ በቀጠና፣ በዞን፣ በወረዳ የተከለለ እንደሆነ በአጋቡ ተደርሳችሁ ከእንዲህ ያለው ኢየሱስ መሄድ ምን ያደርጋል? ይህ የዘረኝነት መስበኪያ ነው። የእኛና የእናንተ ኢየሱስ የተለያየ መሆኑን በዚህ አጋጣሚ ስለነገራችሁን እጅግ እናመሰግናለን። ምዕመናንም የእነሱ ኢየሱስ በቀጠና፣ በዞን፣ በወረዳ የተከለለ እንደሆነ በአጓቡ ተደርሳችሁ ከእንዲህ ያለው ኢየሱስ መሄድ ምን ያደርጋል? ይህ የዘረኝነት መስፈኪያ ነው። የእኛ ኢየሱ ነው በደቡብ ነክራፍ ሰብኮ የነበረው ቤተክርስቲያንና የእሱ የሆነውን በሙሉ እንዲጸየፉት እያደረጉ ፍጹም አውሮፓዊ ባህል፣ አውሮፓዊ አኗኗር፣ አውሮፓዊ አስተምህሮ እንዲሆን ብቻ እያደረጉ ነው። እነዚህኞቹ በሰሜኑ የመጡት ግን በመጠኑም ቢሆን ኢትዮጵያዊ አገላለጽ እየተጠቀሙ። የኢትዮጵያ ቤተክርስቲያንንም ጨርሰው ባለመንቀፍ ነበር በስልቶ የገቡት። ሁለቱም ግን ዓላማቸው አንድ ነው። ያው ሲገናኙ አንድ ላይ ነው የሆኑት። ሲገናኙ ዓላማቸውን አንድ ላይ ነው ያደረጉት እና ሲገቡ ያው ፕሮቴስታንት ምንድን ነው፣ ዘመን እያየ እንደ ሰሜኑ አንገት ቀብሮ ዘመን እያየ ደግሞ እንደ ደቡቡ ተንጠራርቶ ይመጣል ማለት ነው፣ ዘመን እያየ እንዲያ ሲል እንደ ሰኔ ሰርዶ ራሱን ይቀብራል። እንዲያ ሲል ደግሞ እንደ ሐምሌ ሰርዶ ራሱን ብቅ ያደርጋል። ይሄ የፕሮቴስታንት ጠባይ ነው። ፕሮቴስታንት ሁልጊዜ እንደምንለው የራሱ ቋሚ አስተምሮ ዶግማ ቀኖናና ስርዓት ስለሌለው ሁልጊዜ መንቀፍ ብቻ ነው አስተምሮ ከመንቀፍ የወጣ እንደሆነ ትምህርቱ ምንድነው? ኢየሱስ ጌታ ነው የምትል ነገር ብቻ ዓለምን ፈጠረ እንኳን አይሉም። ኢየሱስ ዓለምን ፈጠረ አብ ወልፍ ቅዱስ አሐዱ አምላክ ከሶስቱ አካላት አንዱ አካል ወልድ ነው ወልድ ፈጣሪ ነው አለምን የፈጠረ ነው የባህሪ አምላክ ነው የምትለው ቃል ከአንደበታቸው አትወጣም ጌታ ነው ጌታ ነው እንደው ሰበክን ካሉ ከጥላቻ የወጣ ሰበክን ካሉ ኢየሱስ ጌታ ነው የምትል ብቻ ጌታማ ማንኛውም ብዙ ጌቶች አሉ በዚህ ምድር ላይ ንጉስ ጌታ ይባላል ባለሀብት ጌታ ይባላል ጌታ እኮ ሰውም ይጋራዋል አምላክነትን ነው ፍጡር የማይጋራ ለምንድነው አምላክ የማይሉት ለምንድነው የባህሪ አምላክ ፈጣሪ ሁሉ አለምን የፈጠረ ለምን አይሉትም መጽሐፍ ቅዱስ እያለ ያለው እኮ ሁሉ ከእርሱ በእርሱና ለእርሱ ነው ነው የሚለው። ይህን ለምን ይፈሩታል? ስለዚህ ዋናው የስብከታቸው ርዕስ ወደቁ፣ ተገረሰሱ ሰበር ናቸው፣ ተደፈረ፣ ደፈሩ እንደዚህ ከሚል የፖለቲካ ይዘት ያለው በደቡብ የመጡት እነ ክራፍ እንደዛ ነበሩ። እንደውም ክራፍ ደፍሮ ኢትዮጵያ ያላት ዕድል ቀይ መገዛት ነው፣ በቃ ኢትዮጵያን ሃይማኖት ለማስተካከል ቀይ መገዛት አለባት ብሎ በግልጽ የሚናገር ሰው ነበረ። ያ ሰው እና ጠባያቸው አንድ አይነት ነው። ድሮ ጀምሮ አቅም ሲያጡ ትሁት መስለው ራሳቸውን አቀርቅረው የሚወጡ ናቸው። አቅም አገኘን ሲሉ ወይ ደግሞ የእኛ ዘመን ነው ብለው ሲያስቡ እንዳሁኑ ደግሞ አንገታቸውን ቀና አርገው ይሄዳሉ። ይሄ ጠባያቸው ነው። በዚህ መንገድ መጥተው ነው እንግዲህ ኢትዮጵያን የተወሰነውን ክፍል የተሳካላቸውን የተወሰነውን ክፍል የወሰዱት በዛ ስራቸው መሰረት አሁን በደቡብና በደቡብ ምዕራብ አካባቢ ያሉ ፕሮቴስታንቶች ከወንጌል ስብከቱ ይልቅ የዘረኝነት ስብከቱ እስካሁን አለቀቃቸውም። ያ ድሮ እነሱ ያስተማሯቸው የኦርቶዶክስ ቤተክርስቲያን፣ እዚህ ኢትዮጵያ ተፈጥራ ኢትዮጵያ የተቀነቀነ እስኪመስላቸው ድረስ ከክርስቶስ ጋር የማትገናኝ እስከሚመስላቸው ድረስ ነበር ይንቀሳቀሱ የነበረው። አሁንም ያነገራል ያ ልማድ መጥቶ ነው እንግዲህ። አሁንም ደቡብ የእኛ ነው በሚል ግራውንድ ተነስተው የቀረን ሰሜኑ ነው። ስለዚህ ሰሜኑን ለኢየሱስ እናድርግ የሚል የተነሳው የድሮው የእነ ኢዘንበርግ መሰረት በደቡብ የመጣው አለ ይዘናል። አሁን ደግሞ ሰሜኑን ለየሱ የእነ ሳሙኤል ጎብያት አልሰመረም ማለት ነው። ሰሜኑን ለየሱ እናድርግ ለማለት ከጥንት መሰረታቸው ተነስተው ነው ይህን እንቅስቃሴ ያደረጉት። ይሄ እንግዲህ ያው ብዙ ዓላማና እቅድ ያለው ነው። አሁን አልተጀመረም። በተለይ የትግራይ የራሱ ሲኖዶስ አቋቁም ያለው ከትግራይ ጦርነት ጀምሮ ጦርነቱ ሰዎችን ሲጎዳ በዛ በእርዳታ ሰበብ የገቡ ብዙዎች አሉ። የተወሰኑ መንኩሳት ደግሞ የስልጣን ጥማት ያለባቸው ተገነጠል ብለው ሲሄዱ ደግሞ በጣም ለነሱ ሰርግና ምላሽ ነው። ብዙዎቹ ጥንት ፕሮቴስታንትን ሊደግፉ የነበሩ አብረው ይሰሩ የነበሩ ሰዎች ስለሆኑ አሁን ቆቡን የጫኑት በትግራይ አካባቢ ሰሜኑን ለኢየሱስ የሚለው በጣም ፕሮጀክት ሆኖ ሲሰራ ነው የኖረው። አሁንም እየተሰራ ነው የሚገኘው። እንግዲህ አሁን ወደ ሰሜን ሳይሆን ደግሞ ወደ ደቡብ እየመጡ ወደ መሀል ሀገር እየመጡ ነው፣ ወይም ወደ ምዕራብ ኢትዮጵያ በመምጣት ላይ ነው የሚገኙት እና አሁን የተጀመረ አይደለም ማለት ነው። ሰው ምናልባት ጎንደር ላይ መደረጉ ገርሞን ካልሆነ በስተቀር በትግራይ አካባቢ፣ ሌላውም አካባቢ የቆየ ነው። በሰሜን ሸዋም አካባቢ ይህንን ሰሜኑን ለኢየሱስ ደጋግመውታል። ግን ዋና ዓላማው ምንድን ነው? ለምንስ ጎንደር የሚለውን ነገር ማየት በጣም መልካም ነው። እንግዲህ ፕሮቴስታንት አስተምሮ በዋናነት ውስጠ ፖለቲካ ነው በጠባዩ ይሄ ከመሸነፍና ከማሸነፍ ጋር ሃይማኖት ማሳመን ማዳር። የእኛና የእናንተ ኢየሱስ የተለያየ መሆኑን በዚህ አጋጣሚ ስለነገራችሁን እጅግ እናመሰግናለን። ምዕመናንም የእነሱ ኢየሱስ በቀጠና በዞን በወረዳ የተከለለ እንደሆነ በአጓቡ ተደርሳችሁ ከእንዲህ ያለው ኢየሱስ መሄድ ምን ያደርጋል? ይሄ ዘረኝነት መስበኪያ ነው። የእኛ ኢየሱስ ማሳወቅ ማሳመን ባመኑት ያመኑትን እየሰሩ መኖር ነው። እነሱ ግን በሽፋን ላይ የሚያምኑ በቁጥር የሚያምኑ ስለሆኑ በእነሱ ስነልቡና ልቡና ጎንደርን በጣም ይፈሩታል። በጣም ይፈሩታል። የሊቃውንት ሀገር ነው። ቤተክርስቲያን ትምህርት በብዛት የሰፈነበት አሁንም ድረስ መልቶ ያለበት ስለሆነ ከዛ አንጻር እዛ ላይ ሄዶ አንድ አደባባይ ላይ መጮህን እንደ ትልቅ ስኬት ስለሚቆጥሩት ነው ምናልባትም የኛም ሰው ብዙ ሰው ያዘ ነው። እንዴት ጎንደር ላይ ስንት ጉባኤ ስንት ሊቃውንት ያሉበት ቦታ ላይ ብሎ ይመስለኛል ብዙ ሰው ተስፋ የቆረጠው። ግን ለምን እንዲሆን እንዲህ በመጮህስ ማስቆም ይቻላል? አይቻልም። መብታቸው መብታቸው። አይቻልም። እንዲህ በመጮ በማልቀስ በማዘን ማቆም አይቻልም። እያስተማሩ ነው። ማስተማር ነው ያለብን። ታዲያ ከኛ ምን ጎሏል ነው። አሁን ጎንደር እርግጥ ነው በርካታ ሊቃውንት አባቶች በእውቀትም በህይወትም አራያ የሚሆኑ ሊቃውንት አባቶች አሁን ድረስ ያሉበት ቦታ ነው። ትልልቅ ጉባኤት ያሉበት ቦታ ነው። በርካታ ሊቃውንት በመማር በማስተማር የሚገኙበት ቦታ ነው። የሚጎለን ነገር ግን አለ። ይሄ ጎንደር ላይ ብቻ የተፈጠረ አይደለም፣ ጉድለቱም ጎንደር ላይ ብቻ አይደለም። እንደ አጠቃላይ እንደ ሀገር ከቅርብ ጊዜ ወዲህ ትምህርቶቻችን በጉባኤ የተወሰኑ እና ለደቀ መዛሙርት የመሆን ጠባይ ይታይባቸዋል። ምዕመናን ተደራሽ ያለማድረግ ተደራሽነቱን ቢኖር እሁድ ጠዋት ሰላሳ ወይም አርባ ደቂቃ በአንድ ሰባኪ በሚሰጥ የተግሳጽና የምክር ትምህርት ላይ መወሰናችን የማያዋጣ የትም የማያደርስ ነው። ይህንን አሁን በጎንደሩ ጉባኤ ማወቅ ይቻላል። እኔ አሁን የመጣሁት ለምን ተደረገ ምናምን ለማለት አይደለም። መብታቸው ነው እንዴ። እነሱ ታዲያ ምን ይስሩ? እነሱ የሚያስተምሩ እኛ ምናስተምር። ትምህርቱን መርቶ ይመጣል ሰው ይሄዳል። ሰው በግድ በጉልበት ያደረጉት ነገር ካለ እሱን በሌላ ጉዳይ ታችናል። ስለዚህ መጀመሪያውኑ ያሉንን ሕዝቦች በየአጥቢያችን ሰፍሮ ቆጥሮ ማወቅ የመጀመሪያው ጉዳይ ይሄ ነው። የእረኛው ስራ የመጀመሪያው ይሄ ስለሆነ በየበረቱ ወይም በያንዳንዱ አጥቢያ ያለውን ምዕመን ወንድ፣ ሴት፣ ሕፃን፣ አረጋዊ ስፍር ቁጥር አድርጎ ለክቶ ማወቅ የመጀመሪያውና በጣም ትንሹ ስራ ነው። ይሄ ይሄ በጣም የመጀመሪያውና ትንሹ ስራ ነው ማወቅ ከዚያ በኋላ እነዛ ቆጥረን ሰፍረን በየአጥቢያችን የያዝናቸው ምዕመናን በሺህ የሚቆጠሩ፣ በእያንዳንዱ አጥቢያ እንግዲህ አምስት ሺህ ምዕመን የሚገኝበት አጥቢያ አለ። እነዛን ምዕመናን ያሉበትን የሃይማኖታዊ ዕውቀትና የክርስቲያናዊ ብስለት ደረጃ ለክቶ በማወቅ እንደየአቅማቸው ተገቢ የሆነ ትምህርት ማስተማር ሐዋርያነት ይሄ ነው እንጂ አሁን በየጎቤታችን ብንተረጉም በርካታ ደቀ መዛሙርት ብናወጣ መልሰው ልጆቻችንን ጉባኤ መትከል ከሆነ የሚሰሩት ምንም ጥቅም የለውም። ወይም እሑድ ጠዋት ሰላሳ ደቂቃ ከሆነ ሰብከን የምንበተነው ምንም ጥቅም የለውም። ለውጥ የሚያመጣ ስራ መስራት ይፈልጋል። አሁን እንዲህ ያለ ለአንድ ቀንም ለሁለት ቀንም የሚመጣ ነፋስ አውሎ እንዳይጠርጋቸው ማድረግ የእኛ ስራ ነው። አሁን ነፋስ ነው። ፕሮቶስ አስተምሮ ውዥንብር ነው። ለእነሱም ግልጽ አይደለም። ሲመጡ የሚመለሱ ሰዎች ሲናገሩት ስሟቸው አላችሁ። ግራ መጋባት ነው ምን እንደሆነ እነሱም አይገባቸውም። ግን ሆያ ሆየ ስለሚበዛው በሆያ ሆየው በነፋሱ የሚጠለፉ ሰዎች አሉ። ስለዚህ ገለባ አለ ማለት ነው። እኛ ጋር በደንብ ያልተማረ ፍሬ ያልጠለፈ ገለባ ቢኖር ነው እንጂ ጠልፈ የወሰዱት። ታዲያ ማንም ነፋስ ደንጊያውን ጠጠር እንኳን አያነሳም እኮ። ነፋስ ግማሽ ኪሎግራም የሆነችን ደንጊያ የፈለገ ቢነፍስ አይነካት። ስለዚህ በየአጥቢያችን ያለው ምእመን ለክተን ሰፍረን ቆጥረን ማወቅ ከዚያ በኋላ እያንዳንዱ ምእመን የሃይማኖታዊ እውቀት ደረጃውን ለክተን ተገቢ የሆነ እንደየእውቀት ደረጃው የሚመቸው ሰዓት ትምህርት ሃይማኖት ማስተማር ማስተማር፣ ክርስትናን በህይወት መግለጽ፣ ኑፋቄ ሲመጣ እንዴት መከላከል እንዳለባቸው ማስተማር። የኛ ስራ ይሄ ነው። ይህን ስላላደረግን ነው አሁን ሰሞኑን አንዳንድ ገለባዎች ነፋስ ወስዷቸው እዛ ሲንገላቱ ያየናቸው እህቶቻችን ወንድሞቻችን፣ በዚህ ምክንያት ነው። አላስተማርም በእውነቱ ከሆነ ይሄ ጎንደር ላይ ስለሆነ ብቻ አይደለም። አዲስ አበባም ይደረጋል። በደቡብ ውንድ ነው የሚደረገው። የትም ቦታ በወሎም በሸዋም በጎጃምም በትግራይም በየትም ቦታ ቢደረግ እንደዚሁ ከኛ ቤት ነጠላ ለብሰው መስቀል አንጠልጥለው ሂደው የሚያለቅሱ አሉ። በአዋሳ በመልካም ወጣት ስለ ብዙ ኦርቶዶክሳዊ ሄደ ሲያለቅስ ሲጮህ ሲንፈራፈር ዓይናችን አይቶታል። ዛሬ ተጀመረ አይደለም ማለት ነው። እና ስለዚህ ጎንደር ላይ ብቻ የተከሰተ ችግር፣ የእኛና የእናንተ ኢየሱስ የተለያየ መሆኑን በዚህ አጋጣሚ ስለነገራችሁን እጅግ እናመሰግናለን። ምዕመናንም የእነሱ ኢየሱስ በቀጠና በዞን በወረዳ የተከለለ እንደሆነ በአግባቡ ተደርሳችሁ ከእንዲህ ያለው ኢየሱስ መሄድ ምን ያደርጋል? ይህ የዘረኝነት መስበኪያ ነው። የእኛ ኢየሱስ ብቻ አይደለም በአጠቃላይ የአስተምህሮ ስልታችን በአግባቡ አልታየም። እሑድ ጠዋት መስበክን ብቻ እንደ ስራ ቆጥረን እንደ ስኬት ቆጥረን ቁጭ ያልን ሰዎች ነው። እንደዚህ አይደለም ትምህርት መንግስት እስኪ ከልጆቻችን ካንደኛ ክፍል ጀምሮ ስንት ሰዓት በቀን ስንት ሰዓት አስተምረናቸው በእድሜያቸው ስንት ዓመት አስተምረናቸው ነው ወደሆነ ውጤት የሚደርሱት? ሃይማኖትን ያህል ነገር ቁጭ ሰው ማስታወሻ ይዞ ቁጭ ብሎ ጠይቆ ተደርቶ የት ተምሮታል? እንዲህ ባልሆነበት ለምን የሆነ ለምን የሆነ የሚለው የትም አያደርስም። ሌላኛው የሚያዋጣን መፍትሄ በተለይ ወጣቱንና ህፃናቱን ከታች ጀምሮ አሁን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ባዘጋጀችው የትምህርት ሃይማኖት ስራ ትምህርት መሰረት ሁሉም ህፃን ለትምህርት የደረሰ ማንኛውም ልጅ እስከ 12ኛ ክፍል ያለው በሙሉ መማር አለበት ይሄ አልሆነም በጣም የሚያሳዝነው እስካሁን ድረስ በሰነት ቤቶች መሻሻል የታየባቸው ጥቂት ከተማዎች ብቻ ናቸው እንጂ በአብዛኛው የ አምሳ እና መቶ ሰነት ተማሪ ነው ነገር ግን በአንድ አጥቢያ ውስጥ በሺ የሚቆጠሩ ልጆች ይኖራሉ አሁን ብዙ ሰው እንጃ እንዲህ ሁኖ እንዲያ ሆኖ ይላል አይደለም የምትናደዱ የምትቆረቆሩ ሰዎች በየአጥቢያችሁ ይሄን ስሩ። በየአጥቢያችሁ በአጥቢያችን ምን ያህል ልጆች አሉ ለትምህርት የደረሱ ከአንደኛ ክፍል እስከ አስራ ሁለተኛ ክፍል የደረሱ ምን ያህል ሺ ልጆች አሉ? ሁሉም ይማራሉ አይማሩም? የማይማሩ ከሆነ ለምደ የማይማሩት የመምህር እጥረት ነው? የማስተማሪያ ቦታ እጥረት ነው ወይስ የቅስቀሳ ነው? የግንዛቤ ጥረት ነው? እሱን ለይታችሁ በየአጥቢያችሁ ስሩ። በየአጥቢያችን በሺ የሚቆጠሩ ልጆች ትምህርት ላይ ይገኙ። መዳኛ መንገዱ ይሄ ስለሆነ ማለት ነው። ከዛ በኋላ ይሄ እንዲህ ተራ ተራ የፕሮቴስታንት ጮህታ ይወስዳቸው ጮህታ ይወስዳቸው፣ አያስደነግጣቸው። ባልሰራንበት ሁኔታ እኛ ባላስተማርንበት ሁኔታ ለምን ሄዱ ወገኖቻችን፣ ለምን እንዲያሆኑ። አንዳንዱ መምራኑን ይነቅፋል። መምራኑ አሁን ያመጡት አይደለም። ከመምሮቻቸው ጀምሮ ከሁለችን መምሮቻችን ጀምሮ ጉባኤያት አብዛኛውን ጉባኤ ላተወሰነው ነው ያገኘናቸው። ያውም አሁን የአብነት መምራኑ በሙሉ ይሰብካሉ። ወደ መድረክ ወጥቶ ይሰብካሉ በደንብ ። ነገር ግን ስትራቴጂካሊ ግን መስራት አልተቻለም ገና የያጥቢያው ምዕመናን ሴቶቹን፣ ወንዶቹን፣ ካህናቱን፣ ምዕመናኑን ስፍር ቁጥር አድርጎ ተገቢ የሆነ ማስታወሻ ይዘው እየጻፉ እያነበቡ ወይም ሃንዳውት እየተሰጣቸው እንደ ዘመናዊ ትምህርት በስራ እየሰሩ ሃይማኖት ማስተማር የለም አልተጀመረም። ይሄ የሚፈልገው ጉዳዩ ግን ይሄንን። ስለዚህ ትልልቆቹ ቢያልፋቸው ልጆቹን በዚህ መንገድ መስራት ተገቢ ነው። እንደው ግን ጎንደር ላይ ያለው ነገር ለምን ጎላ ብሎ አልፎ አልፎ በእርግጥ እነሱም ካሜራዎቻቸው ላይ ጎላ አድርገው ነጠላ የለበሰ ሰው መስቀል ያለው ሰው ለማሳየት ጥረት ያደርጋሉ። እርግጥ ነጠላ ማንም ኢትዮጵያዊ የሚለብስ መብት አለው። ፕሮቴስታንቱ ቢለብስ አይከለከልም፣ ሙስሊሙ ቢለብስ አይከለከልም። ነጠላ፣ ጋቢ፣ ሸማ የኢትዮጵያ የሁሉም ኢትዮጵያዊ ነው እንጂ የክርስትና ልዩ መገለጫ አይደለም። አሁን አሁን ነው እንደዛ የሆነው። ፕሮቴስታንቱ ሲራቆት እስልምናውም የአረቡን አለባበስ ሲጀምር ያ ኦርቶዶክስ የራሷን ስለማትለቅ ጋቢው፣ ነጠላው፣ ሸማው የኦርቶዶክስ መሰለ እንጂ ነጠላ መለበስ የሁሉም ነው። መድረክ ላይ ማንኛውም ፕሮቴስታንት ነጠላ ለብሰው ይታይ ይችላል ማንኛውም ፕሮቴስታንት መስቀል አስሮ ሊታይ ይችላል ብዙ ሰው የሚደነግጠው መስቀል አስረው እኳ አይተናቸዋል ነጠላ ለብሰው ብሎ ነው ፕሮቴስታንት ማጮረ ልመዱ ነው ብዙ ቦታ ላይ እኮ ቀሚስ ለብሰው ሻሽ ጠምጥመው የሰከሩ መስለው እየታዩ ካህናቱን ለማስነቀፍ ጥረት ሲያደርጉ አይተናል በተደጋጋሚ አንደኛው ሰከርኩ ብሎ ይወላገዳል አንደኛው ቪዲዮ ይቀርጻል ይኸው ካህናቱ እንዲሁ ነው ለማለት እንዳይሞክሩ እናውቃለን ይሄ ቋሚ ልምዳቸው ስለዚህ ልምድ ያላቸው ሰዎች ቀሚስ አስለብሶ ነጠላ አጣጥሎ መስቀል አንገት ላይ አስሮ መሄድ ምን ያቅታቸዋል? አንዱ ይሄ ነው። በሌላ መንገድ ግን ሚዲያም ላይ ውሎ አይታችሁታል። ጎንደር ላይ በተለይ ዩኒቨርሲቲው አካባቢ አንድ የመርጃ ጣቢያ አዘጋጅተው በገንዘብ ምክንያት የሚወስዷቸው ምናን አሉ በቋሚነት ከሁለት ሺህ በላይ የሚሆኑ ምናን በየወሩ ሁለት ሺህ እና ከዚያ በላይ ቅንጨ ስንዴ እና ዘይት የተሰጣቸው በዛች የተሳበቡ ቸርች እንዲሄዱ የተደረጉ በደህንነታቸው ምክንያት የገቡ ናቸው አብዛኞቹ። ይህንን ሩቅ ቦታ ያላችሁ ጎንደር ላይ ደውላችሁ ማረጋገጥ ትችላላችሁ። ትናንትም ሚዲያ ላይ ፖስት ሲደረጉ የነበሩ እነዚህን በተቸግረው እርዋቸው እዛ ትንሽ ነገር የሚበላ ስላዩ የሄዱ መናንን በአዲስ መንገድ የመረዳጃ ማህበር አቋቁመን እንርዳቸው ብለው በተለይ መምርጽ ያሰራ ፖስት ያደረጉትን ብትመለከቱ በትክክል ጉዳዩን ትረዱታላችሁ። ስለዚህ ለትወና የመጡ ይኖራሉ። ነጠላ አድርገው መስቀል ማተብ አድርገው ደግሞ እንጀራ ሁኖባቸው እንጀራ ሁኖባቸው ለረራዬ ተብሎ ሳይሆን ለማታ ላይ አተርቦ የሚሰጠው እርዳታ የገቡ ሰዎች አሉ። ስለዚህ እዛ ላይ ያየናቸው ኦርቶዶክሳዊ አይነት ገጽታ ኑሯቸው በካልቾ እየወደቁ ያየናቸው እንግዲህ ከሁለት በአንደኛው ምክንያት የገቡ ሰዎች ናቸው። ሁለቱንም የሚያስቆመው ግን የእኛ በአግባቡ ማስተማር ነው። እያንዳንዱም ካህን ንስሐ ልጆችን ሰፍሮ ቆጥሮ እንግዲህ ከዛ የሄዱ በተታለ የሄዱ እኮ ንስሐ አባት ይኖራቸው ምንድነው ስራው እሱ? እኛ ማለት ማህሌት መቆምን ቅዳሴ መቀደስን ብቻ እንደ ሐዋርያዊ ተልእኮ አድርገን የያዝን ሰዎች ማህሌት መቆም እግዚአብሔር ጋር የመገናኛ መንገድ ነው። የጸሎት ክፍል ነው። የስብሐተ እግዚአብሔር ክፍል ነው። ቅዳሴ መቀደስ ምዕመናን አምነው ሲመጡ ስጋው ወደሙ የማቀበል ከእግዚአብሔር ጋር የመገናኛ መንገድ ነው። ግን ማስተማር የሚባለውን አይተካም። ማስተማር ሌላ ነው። እግዚአብሔርን ማመስገን፣ ጸሎት መጸለይ፣ ጾም መጾም፣ መስዋዕት መሰዋት ራሱን የቻለ ቤተክርስቲያን አንድ መንገድ ነው። አንድ የመዳን መንገድ ነው። ወንጌልን ማስተማር ደግሞ አንድ ሌላ መንገድ ነው። ወንጌልን ማስተማር የሚለው መንገድ ግን ብዙ ይጎለዋል። ብዙ ይጎለዋል ማለት የእኛም ቤት ጩኸት በዝቶታል። እንደ ፕሮቴስታንቶቹ ጩኸት እየሆነ ነው። ከጩኸት ወጣ ብሎ እውነተኛውን ኦርቶዶክሳዊ አስተምሮ ምስርት አድርጎ ማስተማር ያስፈልጋል። ለዚህ ምዕመናንም ጊዜ መስጠት፣ ልጆቻችን እንዲማሩ እኛም ቁጭ ብለን ለመማር ጊዜ መስጠት፣ ማንበብ የምትችሉት ማንበብ ያስፈልጋል። ማስተማር የምትችሉት ደግሞ እየተደረጃችሁ ማስተማር፣ ከመናደድ ቁጭትን በስራ መግለጽ ያስፈልጋል በስራ መግለጥ። ስለዚህ የሆነው ነገር በእነሱ ጥንካሬ የሆነ ሳይሆን በእኛ ድክመት የሆነ ነገር ነው። እኔ ምዕመኖችን ሰፍሬ ቆጥሬ ሃይማኖት ምን እንደሆነ በትክክል ካሳየዋቸው ከማን ቤት ሲቀላውጡ አይገኙም። ቤታቸው የሚጠግቡ ልጆች ከሰው ቤት ሄደው የሰው ማዕዳ አይመለከቱም። የሰው ማዕዳ አይመለከቱም። ቤት የሚበላ የጠፋ እንደሆነ ወይም ደግሞ የሚበላው ቢኖር እንደ ኦርቶዶክስ ኦርቶዶክስ የሚበላው ሞልቷል። ነገር ግን ለራባቸው በተገቢው ሁኔታ የሚያቀርብላቸው ወይም በራባቸው ሰዓት የሚሰጣቸው ሲያጡ ልጆች ሂደው ከሰው ቤት የሰው እጅ ሊያዩ ይችላሉ እና አባቶቻቸውን ያዋርዳሉ፣ ያሳፍራሉ። በየቦታው የሚገጥመን ይሄ ነው። እኛ ይሄ ጎንደር የቀውንት ሀገር ስለሆነ ነው እንጂ የትም ቦታ ፕሮቴስታንቶች ጉባኤ ሲያደርጉ በተወሰነ መንገድ ቀስቅሰው ገንዘብ አሳይተው ምናምን ይወስዳሉ፣ ያታልላሉ። ማታልልም ስራቸው ስለሆነ ስለዚህ እዛ ሂደው የሚያሳፍሩን እኛ በሚገባ ያልመገብ ናቸው ናቸው ከሰው ቤት ሄደው አይን አይን እያዩ ጎረቤት ሲበላ አይን አይን እያዩ። ለዛውም እኮ ጤናማ ምግብ አይደለም የተበከለ ምግብ ህይወት የማይሆን ምግብ አይን አይን እያዩ የሚያሳፍሩን እኛ በአግባቡ ያልመገብናቸው ናቸውና ስለዚህ ተረድተን ቁጭታችን በስራ እንግለጽ ለማለት ነው ዛሬ የመጣሁት። በተለይ በተለይ በተለይ ቤተክርስቲያናችን በታሪኩ ልዩ የሆነ ከአንደኛ ክፍል ጀምሮ እስከ አስራ ሁለተኛ ክፍል ወጥ የሆነ የቤተክርስቲያኒቱን ሃይማኖት ዶግማ፣ ቀኖና፣ ስርዓተ ምግባር በሙሉ ታሪክ የሚያስተምር ትምህርት በስነ ስርዓት እንደ ዘናዊ ትምህርት አዘጋጅታ ስታቀርብ እያንዳንዱ ወላጅ ግን ልጆቹን እየላከም አይደለም። ቤተክርስቲያንን በአግባቡ እያስተማረች አይደለም። ሰባካያኑም እያስተማርን አይደለም። ካህናቱም እያስተማርን አይደለም። አሁንም በየአጥቢያው በመቶ የሚቆጠር ሰንበት ተማሪ ብቻ ነው ያለው። በእያንዳንዱ ደብር ግን በብዙ ሺህ የሚቆጠር ህፃን አለ ትምህርት የራበው ነገ ወደ ፕሮቴስታንት አዳራሽ ማሄድበት ምን ምክንያት የለም። ወደ ሌላውም ይሄዳል፣ አለማዊም እየሆነ ነው። ጭፈራ ቤት የሚያድርም አለ፣ በዝሙት ጫት ቤት ብሎ የሚያድርም አለ። ይሄ ሁሉ የሚሆነው በእኛ ለመስራት ነውና እንስራ ለማለት ነው። ሰሜኑን ለኢየሱስ ያላችሁት አካላት ደግሞ ዓለም በሙሉ የኢየሱስ ናት። ያው የናንተ ኢየሱስ ልዩ እንደሆነ ይታወቃል። አምላክ አይባልም፣ ፈጣሪ አይባልም። የእኛ ኢየሱስ ግን ዓለምን የፈጠረ ዓለምን የሚገዛ ሁሉ ከእርሱ ሁሉ በርሱና ሁሉ ለርሱ የሆነ ጌታ ነው። የእኛ ኢየሱስ። ስለዚህ ዓለም የዚህኛው ኢየሱስ ናት። የእናንተ ኢየሱስ እንግዲህ አንድ ጊዜ ደቡብ፣ አንድ ጊዜ ሰሜን፣ አንድ ጊዜ ምስራቅ፣ አንድ ጊዜ ምዕራብ የሚሄድ ከሆነ እንዲህ ያለ ኢየሱስ እኛ የለንም። ቅዱስ ጳውሎስም እኛ ካስተማርላችሁ ወደ ሌላ ኢየሱስ የሚጠሯችሁ ካሉ እንዳትሄዱ ብሎናል። በሆነ ዳይሬክሽን የሚከፈል በሆነ ቀጠና በሆነ ዞን የሚከለል ኢየሱስ የለንም እኛ ምድርና መላዋ የእሱ የሆነችለት ዓለም ሁሉ በእርሱ የተፈጠረ የዓለም ፈጣሪ የሆነ መድኃኒታችን ጌታችን ኢየሱስ ክርስቶስ ነው የኛ አምላክ። ስለዚህ የእኛና የእናንተ ኢየሱስ የተለያየ መሆኑን በዚህ አጋጣሚ ስለነገራችሁን እጅግ እናመሰግናለን። ምዕመናንም የእነሱ ኢየሱስ በቀጠና በዞን በወረዳ የተከለለ እንደሆነ በአጓቡ ተደርሳችሁ ከእንዲህ ያለው ኢየሱስ መሄድ ምን ያደርጋል? ይሄ ዘረኝነት መስበኪያ ነው። የእኛ ኢየሱስ ግን ዓለምን በሙሉ ፈጥሮ የሚገዛ ጌታ ነው። ፈጥሮ የሚገዛ ዓለም ሳይፈጠር የነበረ ቅድመ ዓለም የነበረ ዓለምን ፈጥሮ የሚገዛ ዓለምን የሚያሳልፍ የሚያጸድቅ የሚኮንን የባሕርያዊ አምላክ ኢየሱስ ነውና ያለን፣ ሳንደናገር ይህንን የባሕርያዊ አምላክ የሆነውን ጌታችንን አምላካችንን መድኃኒታችንን ኢየሱስ ክርስቶስን ለልጆቻችን ለወንድሞቻችን ለጓደኞቻችን ለራሳችን በአግባቡ ስናስተምር፣ የቀጠና የወረዳ የዞንና የጎጥ ኢየሱሶች ጠፍተው የዓለም ገዥ የሆነው ኢየሱስ በዓለም ይገለጻል። እግዚአብሔር አምላክ ይህን እንድናደርግ ያበርታን፣ ይቆየን።